በሲዳማ ክልል አለታ ጩኮ ወረዳ ደንጎራ ቀበሌ ነዋሪ የሆነችው መቅደስ ጌቱ ከዚህ ቀደም በአካባቢያቸው የንጹህ መጠጧ ተደራሽ ባለመሆኑ ረጅም ርቀት በመጓዝ የምንጭዋ ለመጠቀም ትገደድ እንደነበር ትናገራለች። ይህም በተለይ ለሴቶች ትልቅ ፈተና እንደነበር ገልጻ አሁን ላይ ግን ችግሩ በመፈታቱ እሷም ሆነች የአካባቢው ነዋሪ ደስተኛ መሆኑን ጠቅሳለች። እንደ በፊቱ ያው ግፊያ የለም፣ ጥል የለም ከዛም አልፎ ደግሞ የምናመጣው ያው ትንሽ ክት ስለሚርቅ አብሶ ለሴቶች ያለን ጉዳት ከዛ ተሸክሞ ማምጣቱም አንድ ጉዳት ነው። እናቶች በጣም የተጎዳ ነበር፣ በዚህ ውሃ የተነሳ አሁን ደግሞ እጅግ በጣም ደስታን የተሰማን ነው። እዚህ ካገኘን ወዲህ ምንም አልተቸገርንም፣ እንደ ልብ እየተጠቀምን ነው። የምንጩ ጤንነቱ ያልተጠበቀ በመሆኑ ለተለያዩ ውሃ ወለድ በሽታዎች ሲያጋልጣቸው እንደነበርና በዋን ዋሽ ፕሮግራም የተገነባው የንጹህ መጠጧ ተቋም ችግሩን እንደቀረፈላቸው ነው የአካባቢው ነዋሪዎች የሚገልጹት። በዝና ወቅት ትንሽ ከለሩን የቀየረ ምናምን ነው የምንጠቀመው። አንዳንድ ቦታውን ማጣሪያ ስላለ በሱ ነው የምንጠቀመው። ከዚህ በፊት ማለት አሁን ደግሞ ው ያው እዚህ ከተሰራልን ወዲህ በጣም በቃ በሚመች ሁኔታ ያው ከበሽታም ነጻ ሆነን እንደ ልብም ደግሞ ውሀ እያገኘን ንጽህናችንንም በመጠበቅ በሁሉም ነገር አሁን እጅግ በጣም ደስተኛዎች ነን። እዚህ ከመጣልን ወዲ ማለት ዋው ከዚህ በፊት የመጠጥ ውሃም ሆነ ቤት ውስጥ ምግብ ለማዘጋጀት የምንጠቀመው የምንጭ ውሃን ነበር። የምንጭ ውሃው ጤንነቱ የተጠበቀ ባለመሆኑ ለተለያዩ የጤና ጉዳቶች ሲዳርገን ቆይቷል። ከዚህ በተጨማሪም ደግሞ ውሃ ለመቅዳት ብዙ ርቀት ስለምንጓዝ ጊዜያችንን ይወስድ፣ ልጆቻችንም በትምህርት ገበታ እንዳይገኙ ያደርግ ነበር። ዛሬ ግን ይህ ችግር ተፈቶልናል ያለ አለታ ጩኮ ወረዳ ውሃ ማዕድና ኤነርጂ ጽሕፈት ቤት ኃላፊ አቶ መልካሙ ተስፋይ በወረዳ ሁለት ቀበሌያት የሚገኙ ነዋሪዎችን ተጠቃሚ ለማድረግ በዋን ዋሽ የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች አምስት መቶ ነዋሪዎችን ተጠቃሚ እንደሚያደርጉና ብዙ እንግልቶችን ያስቀረ ውጤታማ ስራ ስለመሆኑ ተናግረዋል። ሁለቱም ቀበሌ መካከል ያለው የህዝብ ብዛት ወደ አስራ አምስት ሺ አምስት መቶ አካባቢ ነው ያለው። ይህንን ህዝብ ምናልባት ቀሪ ክፍል በአንድ ፓምፖች አሉ እነርሱን ይጠቀማሉና አሁን ያለው ቦኖ የቀበለውን የውሃን ሽፋን ሙሉ በሙሉ ማዳረስ የቻለ ነው ብሎ መውሰድ ይቻላልና እጅግ በጣም ውጤታማ ነው። የተገነቡት የውሃ ተቋማት ረጅም ጊዜ አገልግሎት መስጠት እንዲችሉ ነዋሪው በእንክብካቤ መያዝ እንዳለበትም ኃላፊው አሳስበዋል። ማህበረሰቡ ይህንን ውሃ የራሴ ተቋም ነው ብሎ ራሱ ጠብቆ ራሱ እንዲገለገልበት እኛም ያው መልእክት ስላስተላለፍን አሁንም በተጨማሪ በድጋሚ ይህንን መልእክቴን ማስተላለፍ ፈልጋለሁ። የኔ ነው ብሎ ሁሉም ሰው የራሴ

ተቋሙን መጠበቅ አለበት የሚል መልእክት አለኝ። እንደ ሲዳማ ክልል ከአራት መቶ በላይ የውሃ ተጠቃሚ ማህበር መኖሩን የተናገሩት የክልሉ ውሃ ማዕድና ኤነርጂ ቢሮ ኃላፊ ዶክተር ኢንጂነር ከበደ ጋኖሌ አስፈላጊውን እንክብካቤና ጥገና በማድረግ ለህብረተሰቡ ተገቢውን ግልጋሎት እንዲሰጡ ማድረግ ከሁሉም አካላት ይጠበቃል ብለዋል። ደንጎራ ብቻ ቀበሌ ብቻ ሳይሆን በክልላችን ከአራት መቶ በላይ የውሃ ተጠቃሚ ማህበራት አሉ። የተገነቡ ስኪሞች ከተገነቡ በኋላ ቢሮው ስኪሙን ገንብቶ ለውሃ ማህበራቱ ነው የሚያስ ረክቦ ማለት ነው። ከተረከቡ በኋላ የሚያስተዳድሩት እነሱ ናቸው። በውሃ ሽያጭ በሚያገኙት ገቢ ያስተዳድራሉ። የነዳጅ የማብራት ወጪያቸውን እና የጥገና ወጪያቸውን ችሎ ያስተዳድራሉ ማለት ነው። እና በጣም ሞዴል የሆነ ሳይት ነው። ሁለተኛ ምዕራፍ ሆኖ በዚህ የዋን ዋሽ ፕሮግራም በንጹህ መጠጥ ውሃና ሳኒቴሽን እንደ ሀገር ከ38 ሚሊዮን በላይ ህዝብ ተጠቃሚ ለማድረግ የተሰራ መሆኑን የተናገሩት በውሃና ኤነርጂ ሚኒስቴር የዋን ዋሽ ብሔራዊ ፕሮግራም ማኔጅመንት ዩኒት አስተባባሪ አቶ ተስፋዬ ሉሌ ናቸው። ፕሮግራሙ ባሉት ቀሪ ጊዜያት የተቀመጠውን ግብ በማሳካት ወደ ቀጣይ ሶስተኛ ምዕራፍ እንዲሸጋገር በትኩረት ስራዎች እንደሚከናወኑ አብራርተዋል። ይህ ቀጣይ ምዕራፍ አለው። ይህ ፕሮግራም ይህ ፌዝ ቱ ነው የምንለው። አሁን ያለንበት ፌዝ ስር የሚባል ሌላ ቀጣይ ምዕራፍ አለው። ለእሱም ምዕራፍ የዚህኛውን በስኬት ማጠናቀቃችን ለዛኛው ምዕራፍ በጣም አጋዥ ነው የሚሆነው። እሱ ላይ ደግሞ ተረባረበን እየሰራን ነው የምንገኘው ማለት ነው። በዋንዋሽ ፕሮግራም በሲዳማ ክልል አለታ ጩኮ ወረዳ የተገነቡ የንጹህ መጠጥ ውሃ ተቋማት የፌዴራልና የክልል ከፍተኛ የስራ ኃላፊዎችን ጨምሮ በአለም ባንክ የአፍሪካ ተወካዮች ጉብኝት ተደርጎባቸዋል።